አሰራሩ ሙሉ ነው ሙሉ አሳያችኋለሁ። ይህን የመሰለ የተፍርኖ ዶቄት እንጀራ መጋገር የፈለጋችሁ ወደ አሰራሩ አብረን እንግባ ማለት ነው። እርሻችን እናዘገጃጅተን ግን የሳምንት ያህል አቦኳለሁ። እኔ በአንድ ቀን በሁለት ቀን የሚሉት ቂጣቂጣ ነው እንጂ የሚል እንጀራ እንጀራ ይልም ማለት ነው ይሄ ልክ እንደ ጤፍ እንጀራ ያው እንትን ይላል ማለት ነው። ወደ አሰራሩ አብረን እንግባ። እሺ፣ አሰላም አለይኩም ወረሕመቱላሂ ወበረካቱ ሰላም ሰላም ብያለሁ። ድና የተከበራችሁ የፍታሄ ግሌ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ከኔ ጋ ሁሉ ሰላም፣ ሁሉ መልካም አልሐምድሊላህ። ዛሬ በፍርኖ ዱቄት ጤፍ ዱቄቱን ሳላም ምስ በባለፈው ሰርቼ ነበር እንጀራ። ዛሬም በድጋሚ እየላችሁ መጥቻለሁ። እርሾ ማዘጋጀቻለሁ ማለት ነው። ያው እንግዲህ እርሾዬንም ማዘጋጀቻለሁ ማለት ነው። እርሾዬን ውሃውን ነገፋለው ማለት ነው። ይኸው ጥልል አርጌ ደፋለው። እኔ ምን ጊዜም እርሾዬን አልድ እንትናል ጥላት ማለት ነው። አስቀምጥና ከዛ እቺን ብትብጣ አርጌ እለውሰዋለሁ ማለት ነው። እኔ ዶቄት አላምስም በነገራችን ላይ ካሜራ አርጌ እርሾዬን አዘጋጅቻለሁ። ትንሹ አጠበል አርግና ለእርጥበት ጥራርግና ጨምረው ማለት ነው። በጣም ደስ የሚል ቆንጆ እንጀራ ልስልስ ያለ። ይሄው የሰነበተ እርሾ አለኝ እንጠቀም ያለው ለዝለውሾ ሳምንት አቆያለሁ ማለት ነው። ውጭ ዱቄት ማመስጋራ ምን አደከመን እንግዲህ ልውሳችን እንደዚህ አድርገን ጨርሰነዋል ማለት ነው። ያው ተሁለት ቀን ከሶስት ቀን በኋላ ተላጊያ ውስጥ አስቀምጧለሁ ምክንያቱም ውጭ መሆን ስለማይችል ሙቀቱ ማለት ነው፣ እንደ ሀገራችን ስላልሆነ በዚህ መልኩ ስጻ ግጥም ያደርገውና እናኖረዋለን። ቤተሰብ ጥቁር እንጀራ እንዲሆንልን ከፈለግ ምን እናደርጋለን መሰላችሁ? ኒስካፊ አላችሁ አይደል? ኒስካፊውን አሟሙና ይጨምሩት ማለት ነው። የሀገራችንን ጤፍ እንጀራ እንዲመስልላችሁ ማለት ነው። አብዛኞች ዳቡ ጤፍ እንትን ይሄ የአገራችን ጤፍ እንጀራ እንዲመስልላችሁ የፍርኖ ዱቄት ይሄን ይጠቀሙታልና ጣሙ ይቀየራል። ጣሙ እንዴት ነው ላላችሁ ጣሙ ምንም አያስታውቅም? ምንም ይሄው። ከዛ እንደዚህ አደርግና አደባልቋል። በጣም የሚያምር የሚያምር እንጀራ ከለሩ የጤፍ እንጀራ፣ የነጭ ጤፍ እንጀራ፣ የዳቦ ጤፍ እንጀራ መስመሰል ተፈለጋችሁ ደግሞ መጨመር ትችላላችሁ። እንትኑ ሚስካፌውም ማለት ነው። ሚስካፌ ሚስካፌውን እንደዚህ ጨምሮት ሳቀጥን አላሳዩዋችሁም። በጣም ይቅርታ፣ ረስቸው ነው። በሞቅ ባለ ውሃ ነው እንትን ያልኩት ዱቄቱን አላመስኩትም አሁን። ቡና ጨምር ቦታል ቡና ኒስካፌውን ማለት ነው። በጣም ነው የሚያምረው ጎበዝ። በባለፈው በነጩ ነው የጋገርኩት። ዛሬ ደግሞ እንግዲህ ኒስካፌ ጨምሬበት ምን እንደሚመስል ታውታላችሁ። በጣም ነው የሚያምረው። እንግዲህ ይህን ይመስላል ከለሩ እንዴት እንደቀየረው ቡና ነው ማለት ነው። ስጋግረው ታወታላችሁ ከአምስት ደቂቃ በኋላ ተመልሼ እንጋግራለን። በንስ ካፌ የተቦከው እንጀራ ይኸው እንግዲህ አሁን ሊጋገር ነው ማለት ነው። የነጭ ጤፍ እንጀራ እንዲመስልላችሁ ከፈለጋችሁ ዳቦ እንዲሆን ተፈለጋችሁ ንስ ካፌ አሟምታችሁ ጨምሩበት ማለት ነው። ቡናው ፍሬ ያለው ቡና የተፈጨው፣ የኛ አገሩ እኛ የፈጨ ነው አይሆንም። ንስ ካፌው ነው የሚሆን እሺ። እና አብራችሁ ተከተሉ። ይሆን እንጀራ ይሄው እንግዲህ እኔ ትንሽ ቡናውን ቀንስ አድርጓለሁ የመሰለኝ። በጣም ዳቦ አልሆነም ማለት ነው። የሆነ ጥቂት እንጀራ ነው የሚመስል ቡናውን ስንጨምርበት ማለት ነው። ተነባበረ እንዴ!

በጣም ነው አይቀይረውም። ነጭ በጣም ነጭ ዶቄት የሆነውን ትንሽ እንደዚህ የነጭ ጤፍ እንጀራ ያስመስልልናል ማለት ነው። ኒስካፌውን ነው ቡናው፣ ይሄ የኛ የምንፈጨው ሸንከረ ስለሚሆን አይሆነንም። ኒስካፌው ግን በደንብ ነው የሚሆን ማለት ነው። ቤተሰብ እስከ መጨረሻው ድረስ አብራችሁት እንግዲህ ቡናችንን በዚህ መልኩ ቡና የተጨመረበት እንጀራ እንግዲህ በዚህ መልኩ ጋግረን ጨርሰናል ማለት ነው። ቤተሰብ እንግዲህ ይሄው ይችው ምንም ነገር እንትን አይልም ማለት ነው። ቡና ስለጨመርኩበት በጣም ንጣትን ነው ትንሽ የሚቀንሰው እንጂ ጣሙ ምንም ልዩነት የለውም። በጣም ነው የሚያምረው። እራስ ያችሁ እርሾዬን አሁንም አልጥለውም። ከግሬ ሲጨርስ አንድ እንጀራ ሁለት እንጀራ ሶስት እንጀራ የምትሆነዋል አስቀራታለሁ። ከዚያ ስፈልግ እንደዚሁ አቦከዋለው ማለት ነው፣ እንለውስበታለው። እና ቆንጅዬ እንጀራ መጋገር ከፈለጋችሁ ምንም አይቸግርም ማለት ነው። ቡነው ጣሙን ይቀይረዋለ የምትሉ ጣሙን አይቀይረውም ቤተሰብ። በዛ ላይ ደግሞ ልስልስ ያለ ነው እያችሁ እና ከዚህ በለየ ጤፍእንጀራ የመሰለ ተፈርኖ ዶቄት ጋግሮ መብላትን የመሰላለን በጭራሽ። እሺ፣ አትሸወሉ። ዳቦ ብቻ ቻልሽ፣ እንጀራም ይሆናል ማለት ነው። እህ ከእዚህ በላይ እንጀራ ምን ይምጣ? እውነቴን ነው። እንዲህ እያደረግን እየጋገርን እንበላለን። እንጀራ ምናፈቅ የለም እና እርሻችሁን አትድፉት። የመጀመሪያ ጊዜ ባያምር የሁለተኛው ጊዜ እያማረ እያማረ እያማረ ነው የሚሄድና። አትጣሉት ማለት ነው። ቡናው ደግሞ ምንም ጣሙን አይቀይረውም። አብራችሁ ስሩና ሞክሩት። እሺ፣ እዚህ መልኩ ሰርተን ጨርሰናል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ባይ ባይ